እና ይህን የመስራ ጓደኛዬ ጋር ነው ዛሬ የምሄደው፣ ግን አብረን ነን ዛሬ። ሁል ጊዜም አብረን ነው የምንሄደው፣ ግን ያው ከፊትና ከኋላ ነው እንደነገርኳችሁ። ይኸው እንግዲህ አብረን እንጓዝ ውዶቼ። በጣም ረፍዶብናል። አሁን አስራ አንድ ሰዓት ከምናምን ከአምሳ ስምንት ደቂቃ ሆኗል። እዛ የሚጀመረው ሰላት ለይል አስራ ሁለት ሰዓት ሳፊ ነው። በዱባይ 12 ሰዓት ሳፊ ይጀመራል። እስኪ እዛው ድረስ እስካልጀመረ ድረስ መስጊድ ውስጥ ድረስ አሳያችኋለሁ። ማሻአላህ የሰውን ብዛት ማለት ነው እንደ ኢትዮጵያ ነው የሆነው። ሁለቱ ጓደኞቼ በመሰረቱ ወደፊት ሂደዋል። አያቸው እዛ ጋር እነሱም አይደሉም፣ ግን ሌላ ሰዎች ናቸው። እነሱ ሂደዋል። ማሻአላህ ሂደዋል። ጀምሮም ይሆናል እኮ አንቺ፣ ጀምሮም ይሆናል እና እየሮጥን ነው። ጨለማው እንደምታዩት ነው። ግን እኛ ሀገር ነው ጨለማ የሚባለው እዛ አይባልም። ተሳስቼ ነው ይቅርታ። ደግሞ ከየት መተሽ እዚህ ጨለማ ነት ያለስ እንዴ እንዳትሉ። እሺ ያው የሰው ቤትም ስራ ስላለ ትረሳላችሁ። እርጅናውም እየመጣ ስለሆነ ያኔ ወገብ ወገቡን እያልነው አይደለም፣ ለዛ ነው አብሽሩ ዶች እና አብራችሁ ሆኑ። ላይክ፣ ሼር፣ ሰብስክራይ ማድረጋችሁ እንዳትረሱ። የምሬ ነው። ምላችሁ ደግሞ ስለምታጠናክሩ በጣም ነው ማመሰኪ ነው። ሹፍ ገና አሁን ቢያንስ እንደ ማታው አይደለም። አሁን ማታው ነው ግን እንደ ተራው አይደለም። አሁን መኪናው ጥቅ ነው የሚለው እስከዚህ ድረስ እስከዚህ ቦታ። መስጊዱ እዛ ጋር ነው ያለው ግን እስከዚህ ነው የሚሞላው በኋላ ላይ ስንወጣ ጫጫታ ስለሚገባ ብዬ ነው እንጂ ቪዲዮ ቢያረግላችሁ በጣም ሰው ብዙ ነው እና በዛ፣ አንቺ መኪና እንዳይመታችሁ የሰው መኪና እንዳታበላሽ አደልሽም? እሺ እንዳትፈሪ እና ስንመጣ ስንሄድ፣ እንደዚህ ወደ መኪና ሲጠጉ የሰው መኪና እንዳታበላሹ ምናምን። የእነሱ ህይወት እየሄደ ሰቡ እንደዋላ አላ ሰብር ይስጠን ነው የሚባለው ናቸው። ቀልድ እና ይህን መሰ ልጆችን ታቆታላችሁ መቼም ስላሳየኋችሁ ደከመሽ አይዞሽ፣ ደከመኝ እያለሽ ነው ጓደኛ። ተቆራረጥ ይች ላይ ሞላ ዱንያ ፎቅ ታች ሽቅብ ዝቅዝቅ ላት ሞላ ስብሀኒ ኪያረብ ታንከራ ተተናለች እና ያው የሌይሉ ሰላት ምን ይመስላል በሚለው ላሳያቸው ብዬ ነው፣ በመሰረቱት ደንበኞቼ፣ ጓደኞቼ፣ የአገር ልጆች

እናንተንም እኔንም ጓደኞቼንም ሁላችሁም በየትም በየትም የምትገኙ የአገሬ ልጆች እማሁን ሁሉ የተቸገረ ውስጡ ነው፣ አላህ ያውቃልና፣ በዚህ ሌይል በሌይለቱል ቀድር አላህ ይወፍቀን። ለሁላችንም ለሁላችንም ነው የምመኘው። አንዱ አግኝቶ አንዱ ሲያጣ በጣም ነው የሚደብረው። እና ይኸው እየገባ ነው ደረጃ ላይ ጀምሯል፣ እኮ ጀምሯል፣ አንቺ ወላሂ እና